አርባ ቀን የሚጾም የነበረን አካል አምላክ አድርገ ስትይዝ ተጠያቂ ነው። ስለዚህ አንተ አምላክ ነው ላልከው አርባ ቀን የሚጾም የነበረን አካል አምላክ ነው ካልክ ማስረጃ። እኛ ግን አይደለም ሰው ነው ብለን ማስረጃ እያመጣ ነው። ሰው ማለት ደግሞ ተቃራኒው አምላክ ነው። አምላክ ከተባለ አንድ አካል ሰው አይደለም፣ ሰው ከተባለ አምላክ አይደለም። እኔ አምላክ ነኝ እንጂ ሰው አይደለም ይላል እግዚአብሔር። ስለዚህ እኛ ያንን ነው የምንከተለው። እንግዲህ አይ አይደለም፣ አወካት ተሳስተሃል ከተባለ ማስረጃ፣ ሰው አይደለም አምላክ ነው የሚል ነገር ሰው ነው ተብሎ አምላክ እንዴት አይምሯችሁ ላይ ይመጣል? ፍጡር ነው ተብሎ ፈጣሪ እንዴት አይምሯችሁ ላይ ይመጣል? ስለዚህ ዘሩባቤል ኢየሱስ ያስተማረበት ቆይ፣ ሚኪይ ቆይ፣ አንተ የራሳቸው ወገኖችህ ነው ይቆም ያሉት። ስለዚህ እንትን በል ትቀጥላለህ። ከዛ ከዛ ዘሩባቤል አሁን የምታመጣልን ነገር ኢየሱስ አምላክ ነው የተባለበትን ማስረጃ ቶሎ በል፣ ካልሆነ ሌላ ክርስቲያን አስገቡልን። ቀጥ ይዛሩ መታወሪ ነገር ካለ ከስር ያሉት እንትና አቡበከርን ፎሎ አድርጉት። ሁለት ሶስት መቶ ሰዎች እዚህ ያላቸው አቡበከርን ጀማልና ፎሎ አድርጓቸው። ክርስቲያኖች አይደሉም። ከላይ ከማን ነው የተቋረጠው? የኔ ኔትወርክ ነበረ። አቡበከርን ፎሎ አድርጉት እያልኩ ነበር አቡበከርና ጀማልን እንትን እያስቸገረች ነው መሰለኝ። እንትን እንትን አስገቡልና፣ ሌላ እንሻላ ሌላ ክርስቲያን ካለ እስከዛ አስገቡልን። ዘሩባቢል ጥቅስ ይዘህ መተህ እንሻላ መቀጠል ትችላለህ፣ ችግር የለውም። ወሊያ ወሊያ ነው የሚለው ወሊያ የሚል አካውንት ሰላም ብያለው። እንግዲህ ከታች ሆነው የሚሳደቡ አካላቶች ስድብ፣ የመጨረሻ የአንድ ሰው ማስረጃን ማምጣት ሲያቅተው የሚያወራው ነገር ነው። ስለዚህ መልስ አትመልሱ፣ ይቀርታል እኛ እዚህ ጋ በማስረጃና በመረጃ ኢየሱስ አምላክ አይደለም የሚለውን ስናመጣ ማስረጃ መምጣት ሲያቅታቸው ነቢዩ ምናምን እያሉ ሊሳደቡ ይችላል። ችግር የለውም ተዋቸው፣ እነሱ አታውሯቸው፣ መልስ አትስጧቸው። ስድብ የፈሪ ዱላ ነው ነው የሚለው የፈሪ ዱላ ነው ስድብ። ስለዚህ መልስ ምንም እንዳሰጧቸው፣ ዝም በሏቸው። ሙሬተሮች ካሉ ሚዩት ያደረጓቸዋል። ያለ በዚያ ግን የመጡበትን ሃይማኖት ብቻ ነው የሚያሳዩን ችግር የለውም። እነሱ ይሳደቡ፣ እኛ እናስተምራለን። እነሱ ይሳደቡ፣ እኛ እናሰልማለን። እንደዚህ ነው ኢስላሙ መንገድ ማለት ነው። ኦኬ ኪንጎ እንዴት ነህ? ሰላም ነህ? ሁላችሁም ውጭም ውስጥም ያላችሁ ሰላም ብያለሁ። ተመስገን እግዚአብሔር ይመስገን። ምን አለ መሰለህ አንዳንዴ መከራከር መሆን የለበትም እና ረጋ ብለን መነጋገር ካለብን ያለውን ነገር አንተም ጋር ያለው ነገር እኔም ጋር ያለው ነገር ሀሳብ እያቀረብን እየተረዳዳን ብንቆይ ጥሩ ነው በአማርኛ እስከተግባባን ድረስ እና አሁን ጥቅስ ልስጥህና አንብብልኝ። እዚህ ጋ ማንበብ ስለማይመቸኝ ነው። የዮሐንስ ወንጌል ምዕራፍ አንድ ከቁጥር አራት አንስተህ ታነብልኛለህ። ቪዲዮ አብራና የኢየሱስ ክርስቶስ ትምህርት ነው። ዮሐንስ ወንጌል ምዕራፍ አንድ ከቁጥር አራት እሱን ካነበብክልኝ በኋላ ከዛ በኋላ ሌላ ጥቅስ እሰጥሃለሁ። እዛው ኢየሱስ ክርስቶስ የተናገረው ነገር መስፈርታችን እንግዲህ አድመጠኸው እንደሆነ ኢየሱስ ክርስቶስ የተናገረውን ነገር ነው መጀመሪያ እየተቀበልን ያለ ነው። አይ ኢየሱስ አይደለም ዮሐንስን ንግግር ከተባለ ወደ ዮሐንስ መጣ። አብና እኔ አንድ ነን፣ አብና እኔ አንድ ነን ጀምሮ። አንዴ አሁን አውጣን፣ አውጣን አሁን ዮሐንስ ወንጌል እኔና አብ ነው ኢየሱስ ያስተማረው ነው የለም ማለት ነው ወይ እመኑልን፣ የለም ኢየሱስ ብላችሁ እመኑ። አሁን ተረጋግተን ብንደማመጥ እኮ ከቅድም ጀምሮ የገቡ ክርስቲያኖች ሁሉም ሊረዳዳን ነው የገባው እንጂ ሊከራከራ አይደለም። ከይቅርታ ጋር እኔ በጣም ረጋብዬ ነው የማወራው። እንግዲህ እንደምታዩ ነው የማወራው። ምንም ችግር የለም። አሁን እኮ ተረጋግተን ብናወራ ከሆነ እኔ ያልኩህን አውጣልኛል። እኔ ስናወራኛ ከክርስቲያኖች ጋር ወዲህ ላይ አልሀምድ የመጀመሪያችን አይደለም፣ ረጅም ጊዜ ሆኖናል፣ አመታት አልፎናል ከክርስቲያኖች ጋር እያወራ ማለት ነው። ችግር የለውም። በተረጋጋ መንገድ ነው የምናወራው፣ ግን መስፈርቶች አሉን። ያስቀመጥነው መስፈርት ኢየሱስ አምላክ ሰው እንደሆነ ተናግሯል አለ አምላክ እንደሆነ ተናግሯል ወይ ነው ጥያቄ። አይ ኢየሱስ ክርስቶስ አምላክ እንደሆነ አላስተማርም፣ ግን በዮሐንስ ወንጌል ምዕራፍ አንድ ከቁጥር አራት ላይ አምላክ እንደሆነ ይናገራል ካልከን፣ ወደዛ እንሂድ። አምላክ አምላክ፣ እኔ ጌታ አምላክ ነኝ ብሎታል ለቶማስ እና ቅድም ለእንትና ለሁሱ አንድ እህታችን ስታስረዳው ወደ ሌላ ነው የሄደባት። እሷ እሱ ሰምቼ አለው። ከቅድም ጀምሬ ዮሐንስ ወንጌል ምዕራፍ ሀያ ቁጥር 28 ላይ ማውራት እንችላለን። ከፈለግ እሱ ጋር እንደዛ ብሏል። አምላክ ነኝ እኔ ጌታ አምላኬ ለቶማስ እንደዛ ብሎታል። አውጣልኝ። እሺ፣ እሺ። እኔ ጌታ አምላኬ ነኝ ብሎታል። መጀመሪያ እንስማማ፣ ብሎታል። አውጣልኝ። ዮሐንስ ወንጌል ምዕራፍ 2 ቁጥር 28 ላይ እኔ ጌታ አምላኬ ነኝ ብሎታል ለቶማስ። አስነብበኝ እስቲ አንድ አውጣውና አምላክህን ብሎታል። ጠቅሱን። እናውቀዋለን፣ ችግር የለውም ብሎታል ስላልክ ነው አንተ። ብሎታል ወይ አረጋግጠልኝ። በኋላ ደግሞ ትክዳለህ። አላልኩም። የዮሐንስ ወንጌል ምራፍ ቁጥር 28 ላይ እኔ ጌታ አምላክህን ብሎታል ቶማስ ብሎታል ወይ ቀደም፣ ኢየሱስ ነበር ያልከው። ቶማስ ነው ያለው። አንተ ለምንድን ነው ሚቸኩለው ነው ወንድሜ? ቀደም ቶማስ ነበር፣ አሁን አሁን ቶማስ ነው ያለው። መጽሐፍ ቅዱስ ያለ ነገር መጽሐፍ ቅዱስ ላይ ያለ ነገር ነው የምንማማረው እኮ። ቶማስ ቶማስ አንተ ጌታ አምላኬ ነህ ብሎታል። በዛ ጠቅስ ላይ ቶማስ ብሎታል እኮ አንተ ብሎ ኢየሱስ ክርስቶስን አንተ ጌታዬ አምላኬ ነህ ብሎታል። ሰው ሺ ወንድሜ እና ነው ብሎታል ወይ ለመመሰላቸው አሁን የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቶማስ ጌታዬም አምላኬም ብሏል። ለምሳሌ እኔን ተመልከቱኝ። እዚህ ጋር ዛህሩ እዚህ ጋር የሆን ነገር ዛህሩን አይቼ የደነገጥኩኝ ልበልና ጌታዬም አምላኬም አልኩኝ። እንዴ ዛህሩ አምላክ ናት እንዴ? ያስኬዳል እንዴ? እኔ ጌታዬ አምላኬ እንጂ ያልኩት ዛህሩ ጌታዬ አምላኬ ነሽ አላልኩ። ቶማስም ለኢየሱስ ክርስቶስ ጌታዬ አምላኬ አለው። ኢየሱስና ያለው አይደለም ብሎ መለሰለት ነው የሚለን ጸሐፊ። ስለዚህ ያ የተናገረው ንግግር ጌታ አምላኬ ብሎ በግርምት ኢየሱስ ክርስቶስ እንግዲህ ሞቶ ተነስቷል፣ ያው እነሱ እንደሚያስተምሩት ከዛ ሲያየው ደነገጠ፣ ጌታዬም አምላኬም አለ። እንደውም በእንግሊዝኛ ትርጓሜ ቶማስ ኤክስክሌምድ ማይ ሎርድ ማይ ጋድ ይላል። በግርምት ጌታዬም አምላኬም አለ ነው የሚለው አንተ ጌታ አንተ አምላኬ አለው አይልም። ጌታዬነህ አምላኬነህ አለውም አይልም። ሲጀመር ለሐዋርያት አንድ አምላክ ነው ያላቸው። ያ አንድ አምላክ ኢየሱስ ክርስቶስ ሲጸልይለት የነበረው እንዴት ነው? ኢየሱስ ሲጸልይ ያዩ አይተው፣ ድጋሚ እንዴት ነው እነሱ ራሱ ሌላ አምላክ አለ ብለው ሊያስቡ ይችላል? ኢየሱስ አብሯቸው ምግብ ሲበላ አይተው፣ አብሯቸው ሲጠጣ አይተው፣ አብራቸው ሲጾም አይተው፣ አይተው ሲያርግ እያዩት በአይናቸው እንዴት አምላኬነህ ብለው ሊይዙት ይችላል? እማያስኬድ ነው ይሄ እማያስኬድ ሙግት ነው። መሲ ሰላም ብያለሁ። ከሰዓት አንጻር ነው ፈጠን ፈጠን የምንለው። ሰላም እንዴት ናችሁ? እዛው ጋር እኮ የትም አትሄድም እኮ እዛው ላይ ክፈተው፣ ክፈተው፣ ክፈተው። የትኛው ምትም ላይ በቃ በጣም ጥሩ ደስ ይለኛል። ገና ገልተ ነው እንደዛው። እሺ የነበረውና የመጣውና የሚመጣው ማለት የሚመጣው የመጣውና አሁን ትልቁ ቁም ነገር አላየው ተምታዩ አይየው አይየው። ብራዘር ብራዘር፣ ቆይ አንድ ጊዜ እሺ። አሁን የመጀመሪያው ነገር እኛ ምንም አያገባንም። አሁን ይሄ በየትም እንደፈለጋችሁ ጽፋችሁ ያመጣችሁትን አይመን። ግሪክኛው እንደዛ አይደለም። እሺ፣ ያው ዮሐንስ ላይ ሪቪሌሽን ዋን ኤይት ላይ ያው ሪቪሌሽን ዋን ግሪክ ቴክስት አናላይዝ፣ አየህ፣ ግሪክ ቴክስት አናላይዝ። ግሪኩ ላይ የሚለው ምንድነው? ኢዝ ካሚንግ ነው የሚለው ኢዝ

በጣም ተንከባክባል እንደሆነ ይሮ ማለት ነው። ጥያቄ ምንድነው? አሁን ሰዓት እዚህ ግሚቴን አንሳና መለስልኝ። ጥያቄ ምንድነው? የቤተ ክርስቲያን አባቶችን ትቀበላቸዋለህ? ትቀበላቸው? ጥንታዊ የቤተ ክርስቲያን አባቶችን ማለት ትቀበላቸዋለህ? ትቀበላቸውም? ጎንደሬው፣ ቅድም እንዲያውም ላይብሮ ለከፍተታ ነበር ትርጉም ብለህ ተመለስ። ሚቴን አንሳ። ጎንደሬው እ አሁን ምን መሰለህ? ቆይ ስመኛ እንዴ አሁን አምላክ ነው። ቁቁጥር ስምንት ላይ ያሳየሁት። ከዛ ሲቀጥል ደግሞ በነገራችን ላይ ዮሐንስ ወንጌል ምዕራፍ አንድ ላይ ማምላክ እንደሆነ አያሳይም ራእይ አንድ ስምንት እንደማይሳይ አሳየና፣ ቢሮ እኮ ና ላስ አላየውም ነበር። ምንሰራውን ጎንደሪ ጎንደሪ፣ አንተ ያመጣ ትርጓሚ ና

በኩል አደለ። ከዛ በኋላ ሚል የለም ወይ? ሚል የለም። ሚል ካለ ሀሳቡን ምን አሳየኸው። ቆይ ይ ልክፈትልህ። ቆይ ችግር የለውም። ታነበዋለህ። ችግር የለውም። ጎንደር ቅድም የነበርኩ ጥቅስ ነው ራሱን የመጣው። ስለዚህ የመጣውና የሚመጣው የሚለው ላይ ይሄ የመጣው የሚለው ጥቅስ የመጣው የሚለው ጽሑፍ ላይ ግሪኩ ላይ አሁን ሌላው ትርጎሜ ላይ ግሪኩ ላይም ደግሞ ጎንደር የሚያክል ሰውዬ ጎንደሪ ምን ሆናል? አባቶችን እኮ ክደሃል። የራስን አባቶች ግድሀል። የእዚህ መጽሐፍ መጽሐፍን የሰጡን አባቶች እኮ ግድሀል። ዛሬ ሌላ ምን ታወራለህ? ይቀበላልማ ይኸውልህ፣ ምን መሰለህ፣ ይኸውልህ ቅዱሳን አባቶቻችንን መጽሐፍ ቅዱስን የጻፉልን አባቶችን እንቀበላለን። ግን ምን መሰለህ፣ ይኸውልህ፣ አንተ ቆይ አንዴ ስመኝ ቆይ ስመኝ አንዴ፣ ይኸውልህ፣ አሁን እናንተ ምን መሰለህ የሆነ ውሸት ነገር በቃ ባይብል በቃ ውሸት ነው ግድ ይላል አንተ

ዝም ብሎ ከዮንስ የጻፈው መጽሐፍ ነው። እኛ ደግሞ ጥንታዊ ያንን የምጠቅስ ግሪክ አሁን ይህ መጽሐፍ ራሱ ሶርሱ ምንጩ ግሪክ ነው። ጥንታዊ የሆነ ደግታ የሚለው የሚመጣው ነው ግሪኩን አልቀበለውም አባቶች ጋር